ሰላም ጤና ይስጥልኝ ቤተሰቦቼ፣ እንዴት አደራችሁ? እንዴት አረፈዳችሁ? እንዴት ቆያችሁ? ሰላም ናችሁ? አላችሁልኝ ወይ እያልኩኝ የኔ ውዶች አላችሁልኝ ወይ? በሉ ዛሬ ደግሞ ቪዲዮ ልስራ ትንሽ ቀለል ያለ ተገደጀለው ለማለት እናንተ ስል እና ያው እንግዲህ ውዶቼ ሰብስክራይብ ላይክ ሼር እያደረጋችሁ አበረታቶኝ ማለት ነው። እና ሲቀጥል ያው እንደተለመደው ሀገራችንም እንግዲህ ያው እንትን እየተተከለ ያለው ቅጠል ነው እንትን ያለው ያለውም ቅጠል ስለሆነ ወደ እናደርጋለን እንግዲህ ያው ግድ ልናድ ቅጠል መብላት ግድ ነው። መለማመድ ማለት ነው እንግዲህ አሁን እዚ ጋ ሁለት ሎሚ አሉ ማለት ነው። እዚ ጋ ደግሞ ሁለት ምን አለ ቲማቲም አለ ማለት ነው። እዚ ጋ ደግሞ እንደተለመደው ሁለት ከንበር ወይ መኪያር ይሉታል እሱ ሁለት አለ ማለት ነው። ከዛ ይሄ ምንድነው የካስ ቅጠል ይሉታል። ይሄኛው ደሞ በነገራችን ላይ ይሄ ደግሞ እንግዲህ ጀርጅር ይሉታል ጀርጅር ነው ማለት ነው። እንግዲህ ጀርጅር ነው ጀርጅር ነው። ያው ጀርጅር ማለት ይሄ ጀርጅር ይሉታል ማለት ነው። ከዛ እነኝን አንድ ላይ እየከተፋችሁ በሉ ማለት ነው። እኔ ወዶች እና ደግሞ በነገራችን ላይ አገራችን ላይ ምንድን ነው የሽንኩርት ቅጠል ሀገራችን ላይ ጭድን የምንጥለው አድርግ ነው የምንጥለው። የሽንኩርት ቅጠል እዚህ መጣል የለም ብዬ፣ ይበላል ይበላል፣ ጣል ማለት ነው። የኔ ወዶች፣ በነገራችን ላይ እንግዲህ ይሄን ይመስላል። ይሄንን ብሉ፣ ሩዝ አትበሉ፣ ሸንቃ ተበሉ። ልመዱት፣ ልመዱት፣ ልመዱት፣ ቅጠሏችንን ልመዱት ማለት ነው። ይሄ ነው ላችኋለሁ። የኔ ወዶች፣ እዚህ ጋር ደግሞ ምንድን ነው አሳ ሰርት አሳ ዛሬ ሰርቻለሁ። አሳ ምንድን ነው ይሄ? ማላ ይሉታል፣ ማላ ይሉታል። የአሳ ጓንታ ማለት ነው። ከዛ ይሄንን አሳውን ምን አደረግኩኝ፣ እቃ ውስጥ ያለው እንትን አልኩት፣ ቀቀልኩት። ሎሚና ትንሽ ቀረፋ ጨምር ቀቀልኩት። ያንን እንደዚህ ፍርፍር አረኩት። ምን ጨመርኩበት? ሽንኩርት፣ ሽንኩርትና እንትን ያው አሳውን እና ሎሚ ሎሚ በጣም ጨምቄ፣ አሁን የምታዩት ይሄ የምታዩት እንኳን ሎሚ ነው፣ ሎሚ ነው ማለት ነው። እና ይሄንን እንደዚህ አድርጌ ይሄንን አሁን ምሳ ይበላሉ ማለት ነው። በጣም ነው የሚወዱት። እና ይህ ነውላቸው የእኔ ውድ ልጆች። በዛ ደግሞ ትንሽ ሰራርቼ መጥቼ እንግዲህ እንበላለን ማለት ነው። ውዶች እንግዲህ እንደዚህ ያው ይሄን ልንሰራው ነው ማለት ነው። ሰላጣችንን ሰላጣችንን ሰላጣችንን ነው። ከዛ ደግሞ እንሰራለን ማለት

ሰውነትም ቆንጆ ነው። እንደኔ ሸንቀን ያረጋችኋል ማለት ነው። ስምን ቁጥር ሴቱ ነው። እየበላችሁ ወደል ወደል አትሆኑ። ከዛ ወደል ሴት ባሌላትም ባላታገኝም ማለት ነው። ይሄን ወዶች እና ስለዚህ ልቅዬ እወቁበት፣ እወቁበት ላችሁ እየበላችሁ አትወፍሩ። ከታደላችሁ አትሸጡም። ስለዚህ እንደዚህ ብዙ አያቆይም። ከተፍ ከተፍ እያደረጋችሁ ተጠቀሙ ማለት ነው። ከዛ በጣም ቆንጆ ነው። የበላችሁ ቲማንቲም ደግሞ ቆንጆ ነው። ለምን መሰላችሁ? ለልብ ጥሩ ነው፣ ለጤንነት ጥሩ ነው። እንደገና ደግሞ ዝም ብሎ ውስጥ ጥሩ አይደለም። ዝም ብላሴ ያገኘችሁ አትበላለን ማለት ነው እኔ ውዶቼ። ከዛ እንደዚህ አትክልት ምናምን ነገር እነብር እና ሀባብ ሀባብ በተለይ ሴቶች ስትባሉ ያው እንግዲህ ያ እንግዲህ ያለብን የሆነ ነገር እና ሀባብ ደግሞ በወራ አንዴ ተጠቅ በወራ አንዴ በተለይ በተለይ ሆዳችሁን በሚያማሱ ጊዜ ከዛ ተጠቀሙት ማለት ነው። ሀባብ ቆንጆ ነው። ኔ ወንዶች እና በተረፈ እንዴት ናችሁ? ደህና ናችሁ አላችሁ ወይ ማሮቼ? ውዶች እና በጣም ጥሩ ነው ነው ማለት ነው። ስለዚህ ተጠቀሙት፣ ሰላጣ ተጠቀሙ። ሰላጣ ቆንጆ ነው ሲጀምር ለጤንነት ቆንጆ ነው። ሰላጣ ሰላጣ ቆንጆ ነው ማለት ነው የእኔ ውዶች። ከዛ ምን እናደርጋለን ደግሞ ቃሪያ ያው ሰዎቻችን አይበሉም። እኛ ደግሞ ና እና እንግዲህ እኛ ደግሞ እንደዚህ ይሄ እንደዚህ ቃሪያ ቃሪያ በተለይ የተጠቀሙ ቃሪያ ጎጆ ነው፣ ጎጆ ነው ቃሪያ ውደድ ይ እንግዲህ እንደዚህ ከታተፊ ዋለሁ። ይኸውና ቃሪያ አለችኝ ማለት ነው። ቃሪያዋን ለራሴ ነው ለራሴ ራሴችን ደብን አድርግና ከትፍና ሽንኩርት ቃሪያ ጨምርና ለራሴ እበላል ማለት ነው። ከዛ ሎሚ ደግሞ በጣም ጥሩ ነው። ሎሚ ተጠቀሙ፣ ሎሚ እና ብርቱካን ተጠቀሙ ማለት ነው። ቫይታሚን ሲ ነው ቅሙ ማለት ነው። ውዶቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ስለዚህ ቪዲዮን እስከ መጨረሻ አይውልኝ ስለምታበረታቱ በጣም አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱ ማለት ነው። ዛሬ እቺን ቆንጆ ሰላጣ ተጠቀሙት። ሁኔታ በጣም ቆንጆ ነው ማለት ነው። ሲጀመር ቅጠላ ቅጠሎች ቆንጆ ናቸው፣ ተጠቀሟቸው። እኔ ለምን ነው ሁሉንም አንድ ላይ አድርጌ ተጠባረቄ አስቀምጣቸዋለሁ ለነገም እንደዚህ አስር ይልጣ ማለት ነው። እና ስለዚህ አንድ ቦታ ሁሉንም መጠጥጠጠጥ አድርጉ አስቀምጡና ምግብ ስትበሉ ሰላጣ ያስፈልጋል ያስፈልጋል ማለት ነው። ተጠቀሙኝ ውዶች፣ ለሰውነታችንም ሆነ እንደገና ደግሞ ለጤንነትም ሆነ አዘጥረን ሰላጣ ምናምን ከብን ስንበላ ለእኛ ለሰውነታችን በጣም አስፈላጊ ነው። በጣም ቆንጆ ነው ስትጠቀሙ ምግብ ፍላጎታችሁ ትበላላችሁ፣ አፕታይታችሁ ይከፍትላችኋል ማለት ነው ስላጣ። ስለዚህ ለጤንነትም ሆነ ለሁሉ ነገር ቆንጆ ነው። ተጠቀሙት ውዶቼ፣ በጣም የምወዳችሁ በጣም የማከብራችሁ ስለምትከታተሉኝ በጣም አመሰግናለሁ። ላይክ፣ ሰብስክራይብ፣ ሽር እያደረጋችሁ አበረታታ ማለት ነው ውዶቼ፣ ስለሁሉ ነገር በጣም አመሰግ